ሐረግ ድራማ ላይ በክፍል 96 ያፌት ኤፍራታን የሆነ ነገር አስፈርሟታል። ስራ እንድትጀምር እየነገራት ነበር። እሷም የሆነ ነገር ስለጠረጠረች መጀመር አልፈለገችም ነበር። ስበብ እያበዛች ነበር። ራሴን አሞኛል፣ ወገቤን አሞኛል፣ መሄድ አልችልም፣ መተኛት ፈልጋለሁ የሚል ስበብ አስበብ ብትደረድርለትም እሱ ግን ስራውን እንድትጀምር ካሁን በፊት ስራ አስጀምረኝ ብለሽ ነበር አደለ? አሁን ምንድን ነው ሀሳብሽን ያስቀየረሽ እያላት ነበር። ነገር ግን ከዛ በፊት ያፌት ለኤፍራት የሆነ ነገር ብሏት ነበረ። እንደ ስራሽማ ምንም ነገር አይገባሽም ነበር ብሏት ነበረ። ኤፍራታም ደንግጣ ምን ሰራው ምን አደረገ የሚል ጥያቄ ስጠይቅለት መመለስ ስላልፈለገ በሌላ ቀን እነግርሻለሁ ያደረግሽውን በማለት እንግዲህ አለባብሶ ለማለፍ ሞክሮ ነበር። አሁን ላይ ግን ኤፍራታን ያስፈረማት ፋይል ምን ይመስላቸዋል? እሷ መሄድ አልፈልግም፣ አሞኛል፣ ዛሬ መተኛት ነው የምፈልገው ብላ ሰበብ ብታበዛም መፈረም ባትፈልግም መፈረም ያልፈለገችበት ምክንያት ደግሞ ስለጠረጠረችው ነው። የሆነ ነገር ያደርገኛል ብላ ስለፈራች እንግዲህ መፈረም አልፈልግም ብትለውም እቤት እንደሚያመጣውና ፋይሉን ፈርማ የግድ በጥንቃቄ መሰራት ስላለበት መስራት እንዳለባት እየነገራት ነበረ። ኤፍራታ እንግዲህ እዚህ ፋይል ላይ ትፈርማለች አትፈርምም የሚለውን በቀጣይ ክፍል የምናየው ይሆናል ማለት ነው። ሌላው ነገር ደግሞ ናታን እንግዲህ ስራውን እየሰራ ነው። ነገር ግን ብዙ እንቅፋቶች እያጋጠሙት ይገኛሉ። በዛ የያፌት ሰዎች፣ በዚህ ደግሞ የዲያራና ሰዎች እያሯሯጡት ይገኛሉ ማለት ነው። ሁለቱንም ሸውዶን አሁን ላይ እየሰራ የሚገኙ ማለት ነው። የያፌት ሰዎች አሽገው አፍነው ወስደው እንግዲህ መጥፎ ነገር ለማድረግ ነው። የዲያራ ሰዎች ደግሞ ምን እንደሚሰራ የት እንደሚወጣ የት እንደሚገባ በውሸት ያስተዋወቃቸውን ቤተሰቦች በትክክለኛው መንገድ ለማወቅ እንግዲህ አብሯቸው እየሰራ ስላለ እየሰለለን ይሆናል የሚል ጥርጣሬ ስላለባቸው እነሱም እንዲሁ እየተከታተሉት ይገኛሉ። ከዚህ ሁሉ ነገር አምልጦ እንግዲህ ናታን ስራውን እየሰራ ይገኛል። ነገር ግን አንድ የሚያስደነግጥ ነገር ጀርሶበታል ማለት ነው። ኤፍራታ እዛ እነ ያፌት ቢሮ መስራት እንደጀመረች ና ለስራ እንደመጣች ሰምቷል ማለት ነው። ይሄ ነገር በጣም አስደንግጦታል መሆን የለ የለበትም፣ አይሆንም፣ ዛ ቢሮ መግባት የለባትም እያለ ነበር። ለምንድነው እንድትገባ ያልፈለገው? ያ ፌቲስ ለምንድነው ኤፍራሳን እዛ ቢሮ እንድትሰራ የወሰደስ? ከዛ በፊት ግን መስራት እንደማትችልና እንድትሰራ እንደማይፈልግ ነግሯት ነበረ። ስራ ገፈለሽ የግልሽን ስራ አስጀምረሻለሁ፣ ገንዘብ ከፈለሽ እሰጥሻለሁ ብሏት ነበረ። ነገር ግን አሁን ላይ ናታን አለቃው እንደሆነና የስራ ባልደረባው እንደሆነ ሲያውቅ ኤፍራታን ወስዷታል ማለት ነው። ስራ እንድትሰራ አድርጓታል። ስለዚህ ያፌት የሆነ ሴራ እያሴርና እየቀመረለት ነው ብዬ ነው ማስበው። አሁን ላይ ናታን ነገሮች ሊበላሹበት ስለሆነ በጥንቃቄ እየሰራ ይገኛል። የተለያዩ መንገዶችን እየተጠቀመ ነው ማለት ነው። ሌላው ነገር ደግሞ የታገቱ ሴቶች እንግዲህ ስለሚወጡበት መንገድ አላሰቡም። በጣም ተስፋ ቆርጠዋል። ከዚህ በኋላ መውጣት አንችልም እዚሁ ነው የምንቀረው እያሏት ነበር። በተለይ ሄዋንን እዚሁ ለምደሻል ከዚህ በኋላ ትለምጀዋለሽ አይዞሽ፣ እኛም ትወጣላችሁ እንወጣለን በሚል ተስፋ ነው ይህን ያክል ጊዜ እየቆየ ነው እያሉ እንግዲህ ብዙ ተስፋ የሚያስቆርጥ ቃላት እየነገሯት ነበር። እዛውም እርስ በርሳቸው እየተደባደቡ ይገኛሉ ማለት ነው። ሄዋን ግን እንደሚወጡና በቅርቡ ተስፋ እንዳላቸው እየነገ ቻቸው ነበረ። ይህ ነገር ደግሞ እዛ ቤት የታገዱ ሴቶች ያፌት ለያፌት ገንዘብ የሚሰሩት በሴተኛ አዳሪነት ገቢ የሚያስገኙትን ሰዎች ናታን ወስዶበታል። ናታን ሳይሆን ናታን የሚሰራበት ድርጅት የዲያራናት ሰዎች ወስደዋቸዋል ማለት ነው። እነሱ ጋ ነው ያሉት። ይህን ነገር የሰማው ያፌት ደግሞ የወሰድክብኝን ሴቶች መልስልኝ እያለ እንግዲህ ክርክር ላይ ይገኛሉ ማለት ነው። እንግዲህ ያፌት እነዚህን ሴቶች ለማስመለስ ምን አይነት እርምጃ ሊወስድበት ይችላል? ናታን ላይ እንግዲህ፣ ናታን እነዚህ ሴቶች እጁ ከገቡ በሰላም አይመልስለትም። በሆነ መንገድ አድርጎም ሁለቱን ወንጀለኞች ለህግ ሰጥቶ እነዚህን ሴቶች ነጻ የሚያወጣ ይሆናል። እነዚህ ሴቶች ነጻ ወጡ ማለት ኤፍራታ ስንት ዘመን ስታቀደና ና ስታልሙ የነበረው ህልሟ ተፈታ ማለት ነው። ህዋንም እንግዲህ ከዛ ከታገተችበት ና ከታሰረችበት ትወጣለች ማለት ነው። ቤዛ ስለ ህዋን እንግዲህ ፖሊስ ጣቢያ ሄደች እያመለከተች ነበር የት እንዳለች ና ምን እንደሆነች። ነገር ግን ምንም አይነት ፍንጭ እንዳል ያልተገኘ የት እንዳለች እንደማይታወቅ ነው የሰማቸው ሰላም ውዴ ቻናል የቤተሰቦች እንዴት ናችሁ ደናናችሁ በጣም ደና ነኝ እግዚአብሔር መስገን ሐረግ ድራማ እንግዲህ ክፍል ዘጠና ሰባት ተለቋል ማለት ነው እንግዲህ ቀጣይ ደግሞ ክፍል ዘጠና ስምንት ላይ ምን ይፈጠራል አሁን ላይ ኤፍራታና ናታን አብረው የሚሆኑበት ጊዜ እየደረሰ ይገኛል ማለት ነው አንደኛ ናታን ሁሉንም የያፌትን ሴራ ደርሶባታል ለኤፍራታ የሆነ ነገር አሳይቷት እንዳገባት ና እሷ ወዳና ፈልጋ እንዳላገባቸው ስለደረሰበት አሁን ላይ ናታን ኤፍራታ ላይ ትልቅ የሆነ ተስፋ አለው። ወደፊት አብሮ የመኖር እቅዳቸው እየጨመረ ይገኛል ማለት ነው። እንግዲህ ይህን ነገር ለማድረግ ነው እንግዲህ እየሰራ ያለ ብዙ ወንጀሎች ውስጥ ገብቶ እየሰራ ያለው ኤፍራታን የግሉ ለማድረግ ነው። ሌላኛው ኤፍራታን ቢሆን በዛ በኩል ተስፋ አላት። እንግዲህ ያፌት የነገራት ነገር ቢያስደነግጣትም ናታን ሌላ ሴት ጋር ግንኙነት እንደጀመረ ነግሯት ነበር። ነገር ግን እሷ ማመን አልፈለገችም። ምክንያቱም ያፌት ስለ ናታን ሁሌም ቢሆን መጥፎ ነገር ስለሚያወራ ኤፍራታ ለጊዜው አላ የተላመነችውም ነገር ግን እሷ እርጉዝ ስለሆነች የፌት ናታን ጋር የምትኖርበት ጊዜ እየናፈቃት ይገኛል። ሁሉንም ነገር አስተካክለው መቼ አብረው እንደሚኖሩ እንግዲህ ሁሌም እሷ ቤቷ ሁና እያለመችና እያቀደች ትገኛለች። ነገር ግን ብዙ እንቅፋትና መሰናከል እየመጣባት ይገኛል። እዛ ቤት ውስጥ እንግዲህ አቤል ሊኖር እነ ኤፍራታ ቤት ቤት ሄዷል ማለት ነው። እንግዲህ የፌትን አሳምኝልኝ እዚህ መኖር ነው የምፈልገው ብለዋል ማለት ነው። አቤል ያው የናታንን ቪዲዮ ይዘው ናታንን አሳስርብሻለው እዚህ ካልኖርኩኝ ለፖሊስ ደውዬ ናታንን አሳልፍ የምሰጠው እያለ እያስፈራራ እንግዲህ ኤፍራታን ያፌትን እንድታሳምንለት እያስገድዳት ይገኛል ማለት ነው። አቤል እዛ ቤት ለመኖር ያሰበበት መንገድ ምንፈልጎ ይሆን ወደ ዛ ቤት ጎራ ያለው የኔን ኑሮ አስጠልቶኛል፣ አልተመቸኝም፣ እንደዚ አይነት ኑሮ መኖር አልፈልግም፣ እንደዚ አይነት ቤት መኖር ነው የምፈልግ ብሎኛል እያለች ነበር። እውነት ኑሮ ስላልተመቸው ነው ወይስ ደግሞ የሆነ ሴራ አሲሮ የሆነ እንግዲህ አቤል ወደዛ ቤት የሄደው? ያፌትስ ይህን ነገር ሲያይ ምን ሊል ይችላል? ምን ሊያደርገው ይችላል? አሁን ላይ ያፌት ኤፍራታን በጣም እየተጠራጠራት ነው። እያንዳንዷን የምታደርጋትን ነገር ማየት፣ መከተልና መቆጣጠር ጀምሯል ማለት ነው። ኤፍራታም እንግዲህ የምታደርጋቸውን ነገሮች ጥንቃቄ ለማድረግ ብትሞክርም አብዛኛውን ጊዜ እየታየች ና እየተደረሰባት ስለሆነ ብዙ እቅዶቿ እየከሸፉባት ይገኛሉ ማለት ነው ሌላ እንግዲህ ገነትን ቢንያምን ና ዳግምን እንደዛ ድረቅ ያደረጋቸው ነገር ምን ይሆን የደወለው ይመስለኛል ወይ አቤል ወይ ያፌት ናቸው ምናልባት ያፌት ጽዮን ላይ ምንም ነገር ሊያደርግ አይችልም ምናልባት አቤል ጽዮንን ሊያገታት ወደ ራሱ ሊያመጣት ይችላል ከዛ ውጭ ግን ያፌት በጣም የሚወዳት ና የሚሳሳላት እህቱ ስለሆነች ን ያፌት ምንም ነገር ሊያደርጋት አይችልም አያደርጋትም። ስለዚህ ምን ሆና ይሆን? ምን ተፈጥሮ ይሆን እንደዛ ደንግጠው በእርግጋው የወጡት በተለይ ቢንያምና ዳግም? ወይስ ደግሞ ያፌት የቀመረው ቀመር የሴራው ሴራ ተሳክቶለት ናታንን የሆነ ነገር አደረገው? ምናልባት አቤላ ጽዮንን የሆነ ነገር ሊያደርጋት ይችላል ወይ ሊያግታት፣ ወይ ሊወስዳት፣ ብቻ በሷ ሊያስፈራራቸው ይችላል። ምክንያቱም ጽዮን እነ ኤፍራታ ቤት ሄዳ ነበረ። ከዛ በኋላ ተመልሳ ቤቷ ነበረች። ምናልባት ተመልሳ ከወጣች አቤል የሆነ ነገር ሊያደርጋት ይችላል። ምክንያቱም የት እንደሚኖሩና ምን እንደሚያደርጉ አካባቢያቸውን በደንብ ጠንቅቆ ስለሚያውቅ። ሌላ ሉሊት ናት። ሉሊት እንግዲህ ቤት ውስጥ ሆና ናታንን እንዴት ማጣራት እንዳለባት እያሰበች ነበር። ነገር ግን ናታን ስለ የተቀየረባት ማጣራት ስለማትችል ከቤዛ ጀምራ ከዛ በኋላ ወደ ናታን መሄድ ስለፈለገች ቤዛን ደህና ሰው መስላ የቀረበቻት ትገኛለች። እንደትሽ ለምን አታኝም? ለምንድነው የምታረቁኝ? ለምንድ ነው እማትረዱኝ? እያለች እንግዲህ ሀቤቱ ተዋል ለቤዛ እያቀረበችላት ነበር። ቤዛም እንግዲህ አንቺ ደህና ሰው ና ጥሩ ሰው ብትሆኝ እኮ እኛ ለአንቺ መጥፎ አይደለንም። ሁሌም ጥሩና መልካም ነገር ነው የምንመኝልሽ። ስለዚህ አንቺ ጥሩ ሰው ሁኝ እኛል አንቺ መጥፎ አንሆንብሽም እያለች ትገኛለች ማለት ነው ቤዛ እንግዲህ ቤዛን ምናልባት ይሸውዳት ስለናታን ልታጣራት ትሞክር ይሆናል። ነገር ግን ቤዛ ስለናታን ምንም የምታውቀው ነገር ስለሌለ ለሉዊት ምንም አይነት ፍንጭ ትሰጣታለች ብዬ አላስብም። የቤዛ ጓደኛ እንግዲህ ወደ ቤታቸው በተደጋጋሚ እየመጣ ይገኛል ናታን እንግዲህ፣ እንደሚታወቀው የቤዛን ጓደኛ ፎቶን ይዞ ወንጀለኛ እንደሆኑ እየተፈለገ ነው የሚገኘው። ነገር ግን የቤዛ ጓደኛ አሁንም ልክ እንደ ጓደኛው ሁኖ ልክ ጥሩ ሰው ሆኖ ቀርቧታል ማለት ነው። ውነት፣ እየሰለላቸው ነው ወይስ ደግሞ ደና ሰውና ትክክለኛ የቤዛ አፍቃሪ ሆኖ የመጣ ይመስላቸዋል? ይሄ ሰው ትክክለኛ ማንነቱ ምን አይነት ማንነት ያለው ይሆናል? ሰላይ ወይስ ደግሞ አፍቃሪ?